አርቲስት ሰለሞን ተካልኝ ዛሬ በአሜሪካ አትላንታ በተጋሩ ኮሚኒቲ ጋር በመሆን በእነሱ አስተባባሪነት ቀብር ስነ ስርዓቱ ተፈጽሟል። ሰለሞን ተካልኝ ህልፈት ተከትሎ ሀዘናችን ለመግለጽ ቤተሰቡና የቅርብ ወዳጆቹ ለማዝናናት እንዲሁም ባልተጠበቀ ጊዜና ሰዓት ህይወቱ ያለፈው አርቲስት ሰለሞን ተካልኝ የኋላ ኋላ የወጡት መረጃዎች እጅግ ያልተጠበቁ ነበር። የአስክሬን ሽኝት ፕሮግራም ዙሪያ የቲሁን አይሁን ወደ ኢትዮጵያ ይምጣ አይምጣ በሚሉት ጉዳይ ከዚህ በፊት በፖለቲካ ተሳትፎ በነበረው ጉዳይ ከበርካቶች ጋር በጣም ሀዘንና የተለያዩ ነገሮች ውስጥ እንደገባ በርካቶቹ ሀሳባቸውን ሲያቀርቡ ሌሎች ደግሞ ትክክል ነው፣ ሰለሞን ተካልኝ በሀሳቡና በአቋሙ ጽኑ ነው፣ እውነተኛ ነው በማለትም የተከራከሩት እሱም በዛው ልክ ቁጥራቸው አያሌ ነው። ታዲያስ አርቲስት ሰለሞን ተካልኝ በተለይ በኢትዮጵያ ህዝብ ዘንድ ከዚህ በፊትም በወያኔ መንግስት ላይም ከፍተኛ ተቃውሞ ደግሞ የኋላ ኋላ ወደ ኤርትራ በበረሀ በመውረድ ከፍተኛ ትግል በማድረግ ከዛም ደግሞም ኢሳያስ አፈወርቂ የኤርትራን ፕሬዝዳንት በመቃወም አልፎ ደግሞም ጠቅላይ ሚኒስትር አብይ አህመድ ወደ ስልጣን ከመጡበት ጊዜና ሰዓት ጀምረው የኋላ ኋላ ሰሜን ጦርነት ከተነሳ በኋላ ከትግራይ ጎን በመቆም እኔም ትግሬ ነኝ በማለትም ተቃውሞ ሲያሰማ ነበር። በዛን ጊዜና ሰዓት በርካቶችን በተለይ አማራ ህዝብ እኛ ላይ ያልተገባ ንግግር የማይሆን ስድብ ተሳድቧል በማለት አዝኖበት እንደነበር የወጡት መረጃዎች ያሳያሉ። ከዛም ደግሞ በቅርቡ ከሰሜኑ ጦርነት ካበቃ በኋላ እስከ ህይወቱ እልፈት ድረስ ጠቅላይ ሚኒስትር አብይ አህመድን መደገፉ የምታወስ ነው። ታዲያስ አርቲስት ሰለሞን ተካልኝ ህይወቱ ካለፈ በኋላ በርካታ ኢትዮጵያኖች እሱ ፍላጎቱ ሰሜን ሸዋ አካባቢ መቀበር እንደምፈልግ ነበር። ታዲያስ ያ እንዳልተሳካ ጭምርም ነው። ወደ ኢትዮጵያ መጥቶ ስላሴ ወይም ካቴድራል ቤተ ክርስቲያን እንዳያርፍም ነገሮቹ እንዳልተመቻቹ ጭምርም ነው። ታዲያስ ከዛስ የተነሳ በአሜሪካ ህግ አንድ ሰው ቀባሪ ከታጣ አስክሬኑ ይቃጠላል ወይም ይቀብራል በምሎት ወይም ከሁለቱ አማራጭ አንዱ ነው። ታዲያስ የአርቲስት ሰለሞን ተካልኝ ባለቤት ብትለያይም ልጆቹ ግን ከአጠገቡ እንደነበሩ ጭምርም የወጡት መረጃዎች ያሳያሉ። አብሮም ሄዶ ስዝናና እስከ ህልፈቱ ድረስ ከሱ ጎን እንደነበሩ ጭምርም የወጡት መረጃዎች ያሳያሉ። ልጆቹ ለመጨረሻ ጊዜ ከሱ ጋር ለመዝናና ቢች ሰንብቶ ሲመለሱ ከአባታቸው ያስቀሩት ትውስታ እጅግ ሰላማዊ ገጽታ፣ እርካታና ልበሙልነት ነበር። የተጋሩ ኮሚኒቲ በአትላንታ ዛሬ ቀብር ስነ ስርዓቱን እንዳስፈጸሙለት ጭምርም ነው ቤተሰቦቹም ተገኝቷል። የወጡት መረጃዎች የሚያሳዩት አርቲስት ሰለሞን ተካልኝ ተወልዶና እድገቱ በእሉ አባቦራ መቱ በሚባል ስፍራ ነው። ተወልዶ ካደገ በኋላ ፋቱማ በሚል ዘፈኑ በህዝብ ዘንድ ከፍተኛ ተደማጭነትንና አድናቆትን ሊያገኝ ችሏል። ከዛ በኋላ ነው የፖለቲካ ዘፈኖችን በጣም ተከታታይ መልቀቅ የጀመረው። በተለይ ሁሉም ዜሮ ዜሮ የሚሉ ዘፈን በኢትዮጵያ ህዝብ ዘንድ በሳቱ ከፍተኛ ተወዳጅነትንና አድናቆትን ሊያተርፍ ችሏል። አርቲስት ሰለሞን ተካልኝ በፖለቲካ አቋሙ በርካቶች ሲያነጋግር እንደነበረ የወጡት መረጃዎች ያሳያሉ። በዛሬው ዕለት በ ቀብር ስነ ስርዓቱ ላይ የተገኙት ሁለ ኢትዮጵያውያን አብዛኞቹ የተጋሩ እንደሆኑ ጭምርም ነው። ተጋሩ ወይም የትግራይ ተወላጆች ማለት ነው። ቀብር ስነ ስርዓቱን እንዳስፈጸሙለት ጭምርም የወጡት መረጃዎች ያሳያሉ። ተጋሩዎች በአትላንታ የሚገኙት ቀብር ስነ ስርዓቱን እንዳስፈጸሙለት የወጡት መረጃዎች ያሳያሉ። በቀብር ስነ ስርዓቱ ላይ ልጆቹና ቤተሰቦቹ እንደተገኙትም የወጡት መረጃዎች ያሳያሉ። ክብራትና ክብራን ዩቱብ አድማጮቼ አጠቃላይ የአርቲስት ሰለሞን ተካልኝ አስክሬን ሽኝትን በማስመልከት የደረሱን መረጃዎችን በማስመልከትም ነው ለእናንተ ይዤላችሁ መጣሁት። ሚኪ ነኝ፣ ከሚኪ ታቦር። ይህንን ቻናል ሰብስክራይብ በማድረግ ወቅታዊና ታማኝ እንዲሁም ይዘናዊ መረጃ ያገኘው። ለሳታት ያሉት መረጃዎች ይህን ይመስላሉ። ሰላም ቆዩልኝ።